አ ማርያምን እሱ ገዝቷል። እኛ ቤታውን መጥተሽ እግ እግሬ ታጥቢያለሽ እኔ ቆይ ይጀመር፣ ጋይስ ቆይ። እኔም ቤተሰቦች ማስፈቀድ አለብኝ፣ ልክ እንዳንተ ግላፍ ምናምን የለም ቤተሰብ ተሸናፊ ናቸው። ግላፍ እነሱ ጋር ግላፍ እንደሰጠና እንዳልሰጠ ማየት አለባቸው። ይጀመር። ሁላችሁም አንዳንድ ቁጥር ጻፉልኝ። ሰርት ምን ይሳልፈዋል? አዎ 13 ደቂቃ አሁን ኮጡማ ተሸንፈዋል። በቃ ባይስ ሁላችሁም አንድ ሚሊዮን ብር ይሸጣል አሉ አካውንቱ። ይጀመር ይጀመር፣ መጀመር እንችላለን። ጠይቁን፣ ሁላችሁም ታብታ ባድርጉልን። መልካም ተመኘሁላችሁ። ኦርነቱ ተጀምሯል።

ቲም ወርክ እያላችሁ ነው። አንድ ሰው የሚሰጣቸው ሲሆራ ሳምቻ አለው። እግዚአብሔር መማሪ ገናግዟት ተጋገዙ

በጣም እናመሰግናለን ወጣ ፋሚሎች የሩታ ቤተሰቦች ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ማሂ ምርጥ ሰው